ሰበር ዜና። ውድና የተከበራችሁ ተመልካቾች እንደምንዋላችሁ፣ ያለውላችሁ አልሐምዱሊላ ሁሉ ሰላም ሁላማን የዕለተ ሐሙስ መረጃዎችን ይዤላችሁ ብቅ ብያለሁ። መረጃውን ለማገኘት በቅድሚያ ላይክ፣ ሽር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ተቀላቀሉ ብላለሁኝ እና እንደምንነበር ውሎ ሁሉ ሰላም ያ ረቢ ለክ ልሐምድ። ሙቀቱ እንዴት ያደረጋችሁ ጀሚያን? ወላሂ በጣም ንገለ ነው ማለት ነው። ወንድሞቻችን አ ይሳዕድኩም፣ ሌላ ምን ማረግ አይቻልም። በጣም ይብላኝ ለእናንተኛ ቤቱን እንደዚህ ለሆን ማለት ነው። እናንተ እንግዲህ ወላሂ ገዛችሁ ነው ምለው። ስብሐን አላህ በጣም ራሴን ደግሞ ዛሬ በጣም ሀማዬ ነበረ። የሞቀቱ ይሆን እንግዲህ አላሁ አለም በጣም አሙኝ ነበር። ቤተሰብ ማለት ነው፣ ያግርን ፓናዱር በልቸ በልቸ ነ ትንሽ ቀጥቅ ያልትኝ። ሰላሙአሌኩም ወረማቱላ ውድና ተመልካቾቼ እንደምን ዋላችሁልኝ? ያለውላችሁ፣ አልሐምዱሊላ እናንተ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቻናሌን ተቀላቀሉ፣ ማለት ነው። ውድ የሀገሬ ልጆች፣ ውድ ቤተሰቦቼ፣ የምወዳችሁ የማከብራችሁ፣ ውድና ድንቅዬ ቤተሰቦች ማለት ነው። ያቸው እነዚህ የምታዋቸው ሰዎች እንሻአላህ እሱ ነበረ እስካሁን መኪና ሲያሽከረክር የነበረው። አሁን ሴቲቱ ወረደች እና ከመኪና አደረሰችው። ከዛ በኋላ እሱ አልታሽከረክር ነው ማለት ነው። እና እስኪ ማነው መኪና እንገዛ ድኝ ም እስኪ ላይክ ሼር ሰብስክራይብ አድርጉኝና እንዲያሽከረክር ማለት ነው መኪና እንዲገዛ በመመኘታችን ብዙ አደ ለ ሾፌር ሆኜ ማለት ነው እያሽከረከርኩ ነው መሸዋረ እራሱ አልቀበላችሁ አሽከረከረላችኋለሁ። ላይክሽር ሽር እያደርጋችሁ ብቻ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። ውድ ቤተሰቦች ሰላም ለሀገራችን ሰላም ለሕዝባችን ሰላም ለወገናችን እያልን ሁላችንም ላትንሳው ነጅ ለሀገራችን ሁል ጊዜ እንደምላችሁ ማለት ነው። ሁል ጊዜ ደዋ አድርጎ አታሽከረከረቻት ማለት ነው። ወንድሟ ይሆን ባሏ ይሁን እንግዲህ አላቅም እሱ እዚህ ጋር ከመኪናዋ ያደረሰችው እሷ ደግሞ መኪናውን ይዛ ሄደች ማለት ነው። እና ማን ነው መኪና የሚገዛልኝ ሰው? ሴቶችዬ ለእናንተ ማለት ነው። መሻዋር ምናምን አልቀበላችሁ መኪና ከገዛችሁ ላይ ላይክ፣ ሸር፣ ሰብስክራይብ እያደርጋችሁ ማለት ነው እና ከፈለጋችሁበት ቦታ ያደርሳችኋለሁ። እሺ፣ መጣች ሳ በዚህ ደግሞ ይቻዋ ጎበዝ ይቻዋ ጎበዝ መጣች በዚህ እናም ዛሬ ደግሞ የመኪና ዣ እንደም አለ ተከተላት እሱ እና ማሻአላ ደስ ይላል። በአሁኑ ሰዓት ሴቶች ሆነዋል የሚያሽከረክሩት። እስከ ዛሬ መሻዋር የለንም ያለ ቦታ መሄድ እንፈልግ ነበር፣ ሰዋክ የለንም ሰዋካችን፣ ወንድሞቻችንም ቢያሉ፣ ባሎቻችን ባሎቻችንም ቢያሉ እና ይሉ ነበር። አሁን እኮ በቃ ማንንም አይጠብቁም። መፍታህ ምናምን ካላቸው ብድግ አርገው ሳርቀው ፈለጉበት ቦታ ደርሰው ይመለሳል። ማሻላ ማለት ነው እና ዘመናችን በጣም ተሻሽላለና፣ ብቻ ግን አንድ ነገር አልሻሻል ያለው የኛ ሀገር ብቻ ነው። የሌላው ሀገር ተሻሽለዋል። ማሻላ የኛ ሀገር ብቻ ነው። የእኛ ሀገር አሁን አንድ ሴት ልጅ መኪና ነድ ያለው ብላ መኪና ብትይዝ አገልግሎት አገልግሎቷ እንዲያቆም ነው የሚያደርጓት ማጅራቷን መጥተው አገልግሎቷን ያስቆሙታል ማለት ነው። እና የኛንም ሀገር አላህ ሰላሙን ይመልስልን። ቤተሰቦቼ፣ የምወዳችሁ የሀገሬ ልጆች ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ እንድትገኙ የሚቀላቀሉበትና ጠይቃችኋለሁ። ሰላም ፍቅር፣ አንድነት፣ መተሳሰብ፣ መተዛዘንን ይመልስልን፣ ያምጣልን። ይህንን ጊዜ አሳልፉ። ለእኛ ጥሩ ጊዜያትን ያምጣልን። አላህ መጨረሻችንን ያሳምርልን። ቤተሰብ፣ በጣም ዘመኑ የከፋ እየሆነ ነው ማለት ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ ፕሊዝ። ትንሽ ቀርቶኛል። ስምንት መቶ ሞሏትን እንጂ የሚሆናችሁ ነው። ሰሞኑ ቀዝቅዛችኋል። መሻላ ረመን ላይ ረመን አክር አካባቢ ላይ መሻላ ጥሩ ቪው እና ጥሩ ሰብስክራይብ ነበር። ከዛ ወዲሁ ግን የሆነ መቀዝቀዝ ባህሪያት እያመጣችሁ ነው። ታው ታው ላይክ ሸር አርጉኝ፣ ሰብስክራይብ አርጉኝ በቀጥ